ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራትን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ እየተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሹሪየስ ስፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጥዎ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ። ባይሴቱታር ማንኛውንም አይነት መደበኛና ና ኢመደበኛ ትምህርቱ የሚያስተምር የአምስት ዓመት የስራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 እና የትምህርት ዘርፎችን ያካትታል።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 ቪዛና ቪዛ ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታ። ይህ አዋዜ ነው። እስራኤላዊቷ ወጣት ሐዳስ ሌቤ በኢትዮጵያ አቆጣጠር ሰኔ 4 ቀን 2017 በፈረንጅ ጁን 11 2025 ሮብለት በሆስፒታል የሴዛሪያን ክፍል ቀዶ ጥገና ክፍል ጤናማ ማለፊያ ሕፃን መገላገሏ ተሰማ። የልጇ አባት ግን አልነበረም። ስታምጥ ፅንሱን ለመከታተል ሆስፒታል ስትመላለስ ብቻ ሳይሆን ሕፃኑን የጸነሰችበት ቀንም አብሯት አልነበረም። በሌለበት ነው የጸነሰችው። ይህም የመጀመሪያዋ አድርጓታል። ነገሩ ምንድን ነው? ወደ ኋላ በ2022 ግንቦት በኢትዮጵያ 2014 የሕይወት አጋሯን ፍለጋ ጓደኞቻቸው የመረጡላትን ሸጋ አገኘች። እቤቷ በራፍ ነው የመጣው። በሯን ከፍታ ስትወጣ ካቆመው መኪና ውስጥ ወጥቶ ቆሞ ጠበቃች። እንዳየችው ልቧ ትርክካላ። በጣም በጣም ያምራል። ሊወስደኝ ነው የመጣው አሁን በማይታይ የሌላ ዘመን ወንድነት። በአክብሮት ከመኪናው ወርዶ ቆሞ በር ከፍቶ ነው ያስገባኝ። ረጅም ነው። ወደ ሜትር ከሰማንያ የረዘመ ሰውነቱ በጥሩ ሁኔታ የተገነባ ሲስመኝ መነጽሩን ሲያወልቅ እጅግ የሚያምሩ አረንጓዴ አይኖች አሉት። እዚህ ቀረሽ የማይባል ነበረ ትላለች ለፎክስ ኒውስ ስትናገር። ቀንበጦቹ ፍቅራቸውን ከዓመት ከአምስት ወር በላይ ግን ለማጣጣም አልቻሉም። ሐማስ ኦክቶበር 7 2023፣ በኢትዮጵያ መስከረም 26 2016 ድንገተኛ ጥቃት ሰንዝሮ እጅግ በሚዘገንን ሁኔታ 1200 እስራኤላውያን ተፈጁ፣ 251 ተጠልፈው ተወሰዱ። ፍቅረኛዋ ናትናኤል ሲልበርግ ራሱን ለዘመቻ አዘጋጀም። ዕድሜውና ያለው ወታደራዊ ማዕረግ ጋዛ ውስጥ ወታደራዊ ግዳጅ እንዲገባ ግድ ባያደርግበትም አፍላ ፍቅሩን ትቶ ይሄዳለሁ ብሎ ተነሳም፣ ለጥሪው የመጀመሪያ ምላሽ ከሰጡት መካከል ሆነ። እንዳሄድ ለማስቀረት በምችለው ሁሉ ጨቀጨኩት፣ አቲድ አልኩት። እረፍት አጣ። ተመልሼ መጣለሁ ብሎ ወታደራዊ ትጥቁን ከእናቱ ቤት ሊያመጣ ሄደ። አልተመለሰም፣ ወደ ጦር ሜዳ ዘመተ ትላለች። በቀጣይ ወር በፍቃድ ሲመጣ ከእግሮቹ ተንበርክኮ የቃል ኪዳን ቀለበቱን አዘጋጅቶ ታገቢኛለሽ ሲል ጠየቃትሽ። ጣቶቿን ዘረጋችላት፣ አጠለቀላት። ፍቅረኞቹ ተቃቀፉ። ቀለበቱን ያደረግነው ህዳር ወር ገደማ ነው። አልደገስንም፣ ድግስ አልነበረም። እሱ አንድ ነገር የሆነ እንደሆነ እኔን ምን ይውጠኝ እንደሆነም አልተነጋገርንም ትላለች ዲሴምበር 18 2023 ከአንድ ወር በኋላ በኢትዮጵያ ታኅሳስ 8 2016 ሰኞላች ሌቭ ተጨነቀች። የዛን ቀን ጠዋት ሥራ ነበርኩ። መንፈሳዊ ሰው አይደለሁም። ነገር ግን ልቋቋመው የማልችለው ከባድ የማቅደሽ ልጅ ስሜት ተሰማኝና ሮጬ ሄጄ የቆሻሻ ማጠራቀሚያ ውስጥ አስመለስኩ። ከሥራ ቀደም ብዬ ወጥቼ ወደ ቤቴ ሄድኩኝ። ለካስ በዛች አፍታ በዛች ባቅለሸለሸኝና ባስመለስኩበት ሰዓት ውዴ ተገድሏል ትላለች። ዲሴምበር 18 2023 ጥንዶቹ ቀለበት ያሰሩ እጮኛሞች እንጂ የተጋቡ ባለትዳር ስላልነበሩ የፍቅረኛዋን ሞት ለሷ አላረዷትም። የናትናኤል ሲልበርግን ሞት ትረዳችሁ እናቱ በስልክ ሲያረዷት ነው። ሌቪ ስልኩን አልለቀቀችውም። አስታውሳለሁ፣ ምንጣፉ ላይ እየተንከባለልኩ ነበረ። በዛው ስልክ እናቱን እየተማጸንኩ ነበረ ከናትናኤል ትኩስ አስከሬን ላይ የወንድ ዘሩን እንዲያወጡልኝ እባኮ ጠይቁልኝ፣ የናትናኤል ዘር በውስጤ ይደግ ብላት ማጠነቻቸው። እናቱ ለምላሹ ጊዜ አልወሰደባቸው፣ ወዲያውኑ ነበር እሺ ልጄ ያሏት። ከኦክቶበር ሰባት በኋላ ከእስራኤል የተሰዉ ወታደሮች አብራክ ዘራቸውን መሰብሰብ የተለመደ ተግባር እየሆነ መጥቷል። በፊት ብዙም የተለመደ አልነበረም ይላሉ የስፐርም ባንክና የወንዶች መሐንነት ክሊኒክ ዲሬክተር ዶክተር ኢራን አልተማን። ክሊኒኩ በራቢን ሜዲካል ማዕከል ቤሊንሰን ሆስፒታል ስር ነው። ከሞቱ 72 ሰዓታት ብዙን ጊዜ ከ48 ሰዓት በኋላ የወታደሩ ዘራ አይሠራም። ስለዚህም የእስራኤል ጦር ጦር ሜዳ የተሰዉበትን ወታደሮች አስከሬን ትጥቁ ላያቸው ላይ እንዳለ በፍጥነት አጓጉዞ ያደርሰዋል። ክሊኒኩ የወታደሩን ዘር ካወጣ በኋላ ከዜሮ በታች ኔጌቲቭ 196 ዲግሪ ሴንቲግሬድ የቀዘቀዘ ፈሳሽ ናይትሮጅን ውስጥ ይቀመጣል። በዚህ ሁኔታ ለአስርተ ዓመታት ምንም ሳይበላሽ መቆየት ይችላል። በራቢን የሕክምና ማዕከል ቤሊንሰን ሆስፒታል ከናትናኤል ሲልበርግ አብራ ከ11 የዘር ናሙና አሰበሰቡ። በሰባቱ የሐዘን ቀናት ወቅት በእስራኤል ሺቫ ይባላል። ሌቪ የናትናኤል እናትን ከልጃቸው የዘር ናሙና ወዲያውኑ መጸነስ እንደምትፈልግ ነገረቻቸው። ያለ እሱ ያለ ናትናኤል ሕይወት ያላ ልምስልሽ አለኝ እንደዛውኝ መቀጠል አልችልም ነበረ። ትቶልኝ ሄደው ብቸኛው ሕያውነቱ ዘሩ ብቻ ነበረ። ዘሩ እኔ ውስጥ እንዲያፈራ ፈለግኩ፣ ቃተትኩ፣ ትላለች ሌቢ። እሱ በሌለበት ለብቻዋ ምርመራ እየሄደች አባቱ የታለ ባሏት ቁጥር መራራውን እውነት እየደጋገመች ተጎሳቆለች ሌቢ ጸነሰች። በ2024 ሰኔ ኢየሩሳሌም በሚገኘው ሐዳሻ ዩኒቨርሲቲ ሆስፒታል በሴዛርያን ማዋለጃ በቀዶ ጥገና ማዋለድ ወንድ ልጅ ከነቃጭሉ ዱብ አደረገች። ሕፃኑን ስታይ በደስታ አነባች። ስለ እሱነቱ፣ ስለ ልጅነቱ ነው ውድድ ያደረገችው የአባቱ ልጅ ስለሆነ አልነበረም፣ ትላለች ስሙንም እንደሚጠበቀው ናትናኤል አላልኩትም፣ ትላለች ልጄ የሙት ማስታወሻ ሐውልት አይደለም ብላለች። ከሦስት ወር በኋላ ሕፃኑ የአባቱን አፍንጫና ጆሮዎች ግልባጭ ይዞ እንደ መጣ የሚታይ ሆና ናታን በሕይወት ቢኖር ኖሮ አለች ደስ አይለውም ነበር ትላለች። ምክንያቱም አብረው በፍቅር ሳሉ እንደዛ የምትወድለትን ገጹን እሱ ብዙ አይወደውም ነበረ፣ ምኑ ያምርና እያለ ያጣጥለው ነበር። ያን መጥቀሷ ነው። ሕፃኑ ግን የእናቱን ፍላጎት ጢም ጢቅ አድርጎ የሞላ ሆኖ ተገኘ። እያደር የናት ናይል ፎቶግራፍ እየመሰለ መጣ። በአባቱ መኩራት አለበት ትላለች ሌቪ ስትናገር የአባቱ ታሪክ የጀግና ታሪክ ነው አባትና ቤተሰብ እንዳለው ማወቅ አለበት ትላለች በደስታ አሁን ሌቪ ውዳቸውን እንደሷ ያጡ የጀግና ሚስቶች ውዶቻቸውን ከመቃብር ባሻገር በማዕፀናቸው ውስጥ እንደገና ገና ለመፍጠርና ለማኖር የሚፈልጉ ሴቶች አማካሪያቸው ሆናለች እንደ እሷ ስድስት ወታደር ሚስቶች ከሞት በኋላ ከባሎቻቸው ዘር ጸንሰው እንደ እሷ የሚወልዱበትን ቀን የሚጠባበቁ ነፍሰ ጡሮች ሆነዋል። አለም አሁን ባለታሪኮቹ አንድ ዓመት ከአምስት ወር አብረው ኖረዋል። ለምን በዛን ጊዜ አልወለዱም?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 የዚህ ምክንያቱ ከጋብቻ ውጭ ሆና መውለዳቸው፣ እጮኛሞች ቢሆንም ቀለበት ማለት ታገቢኛለሽ ብሎ ጠይቋታል። ቀለበት አድርጎላታል። ቃል ኪዳን ገብተዋል ለመጋባት ማለት ነው። ግን ጋብቻውን ስላልፈጸመው ይሄ ከጋብቻ ውጭ የተወለደ ልጅ የሆንባቸዋል ማለት ነው። ስለዚህ ውጊያሁን ላይ ባይሆን ኖሮ ቀለበት ከማሰር ይልቅ በቀጥታ ሊጋቡ ይችሉ ነበረ። ወይም ደግሞ ቀለበት አስሮላት ጋብቻውንም ደግሞ ወዲያውኑ በወር ውስጥ እንደዚህ ሊያደርጉ ይችሉ ነበር። ስለዚህ በዓመት ከአምስት ወር በቆዩበት ጊዜ ያልወለዱት ያው በፍቅረኛነት ላይ ነው የነበሩት። በኋላ ላይ ከዓመት ከአምስት ወር በኋላ ነው እንግዲህ ቀለበት ያሰረላት። ስለዚህ ተመልሼ ከመጣ ብሎ ነው ያሰረላት። ሄደ። እውነቱን ለመናገር እንደሄደ አንድ ወር ያህል ቢቆይ ነው ያው ጋዛ ውስጥ ተገደለ። በዚህ ምክንያት ነው ሊወልዱ አብረው ሳሉ ሊወልዱ ያልቻሉት። ገና ጋብቻ አልፈጸሙም ነበርና ነው። ግን ዓለም አሁንስ ቢሆን በጋብቻ ውስጥ ነው የተወለደው ማለት ይቻላል። ኖ አሁን ያንን አስፈላጊ አያደርገውም። ጋብቻ ሊፈጸም የሚችለው ጋብቻ ማህበራዊ ወግ ነው። ጋብቻ ስርዓት ነው። ጋብቻ ስንኖር የምናከናውነው የህይወት ምዕራፍ ነው። እዚህ ላይ ግን የማይቻል ሁኔታ ነው። እዚህ ላይ ፍቅረኛዋ ሞቷል። ፍቅረኛ ጦር ሜዳ መስዋዕት ሆኗል። ስለዚህ ለጋብቻ አልበቁም ያለ ሁኔታ አይደለም። ለጋብቻ ብቻ እሱ ራሱ በህይወት መቆየት ይቻልበት አይደለም። ስለዚህ የእሱን ልታገባው የወደደችው ያፈቀረችው እና የማህፀኗን የባህር ልጅ ለዚህ የህይወቷ ፍቅር ባሏ፣ ቴክኒካሊ ባሏ ነው ወግና ስርዓቱን ከመፈጸማቸው በስተቀረ እና ለሱ ለማድረግ እንድትችል ሳይንስ የሰጣት እድል ነው። ይሄ ብርቅ እድል ነው፣ ማይቻል እድል ስላገኘች ነው ይህን ያደረገችው። እና አሁን እዚህ ላይ በፊት ተጋብተዋል አልተጋቡ የሚለው ጥያቄ ቶታል ሊነሳ አይችልም። እውነቱን ለመናገር ይሄ መቼም ሳይንስ በጎ ጎኖች አሉት መጥፎ ጎኖች እንዳሉት ሁሉ ይሄ ደግሞ ከበጎ ጎኖቹ መሀል የሚጠቀስ ነው። እንደኛ እንደ ሰው ልጆች በእውነት በምድር ላይ የሚያሳዝን ነገር የለም። ያው በጥበብ በመገንዘብ በተለያየ መንገድ አሳልፈን መኖር ስለምንችል ነው አደለም? እኔ ብዙዎቻችን አግኝተን አቅፈናቸው ስመናቸው የጓጓንላቸውን ሰዎች እንዲሁ እንደናፈቅናቸው ቀን ከሌት አይናችን እስኪሞጨሙጭ ያለቀስንባቸው ወንድሞቻችን ጦር ቤዳ እንደወጡ ቀርተዋል። ፍቃድ የለ እረፍት የለ ለአስራ ምናምን ዓመት ቆንጥር ለቆንጥር ልክ ከሰው እንዳልትፈጠርኩ ሁሉ ከውጊያ ውጊያ እያደረጉ እረፍት አልባ፣ ስትቆስል እንኳ እዛው እየጠጋገኑ እዛው በቀረባለ ከተማ መልሰው ለውጊያ እያስገቡ ማለት ነው ስለዚህ ይህንን እናውቃለን። ይሄ ህመም ሁሌ አብሮ ይኖራል። አንዳንድ ጊዜ መጨረሻ ላይ በሞት ነው የምትገላገለው። አጠገብ የነበሩትን አመታት እየቆጠር በተላመድኩ ቁጥር እየወለድኩ እየከበድኩ ስትል፣ በሌላ በኩል ከጎንህ እየወደቁ የምታጣቸው በጣም ብዙ ውዶች አሉ እና ናፍቆቱ ይጎዳል አይደል? እንደ አታገኛቸውም፣ መቼም አታገኛቸውም፣ አትገናኙም። ስለዚህ እንደው ልጅ አልተወም ይባላል። መጨረሻ ላይ አንዳች ይህንን ህይወትን የመቀጠልን እንትን ለመየት ይባላል። ስለዚህ ስንቶቻችን እንደምን ነው በወለድና የእሱ ልጅ እንደሆነ ነገር ኖሮ እሱን እንዲያድርጌ በተወጣሁት ኖሮ እያልን የምንቃጠል ሰዎች ቁጥራችን በሚሊዮን የሚቆጠር ነው። እና አሁን እቺ ሴት በህይወት ባይኖርም ሙቀቱን ባታገኝም በፍቅር አቅፋው ተኝታ ያገኘችው የጸነሰችው ባይሆንም፣ የእሱን ልጅ ነው ግን የጸነሰችው እና ይህ በእውነት ሳይንስን ከምታመሰግንበት ነገር አንዱ ነው እና አይ በአለም ታሪክም የመጀመሪያዋ ትመስለኛለች እና ይሄን የተፈጠረው እስራኤል ውስጥ አለም፣ መቼም ዳግም ላይመለስ ጮኛዋ አርፏል። ብዙ ጊዜ አንዳንድ ሰዎች እንደዚህ አይነት ነገር ሲከሰት በውስጣቸው ያለውን ፅንስ የሚያስወርዱም አሉ። እሷ ግን ያው ታሪክ ለመስራት የወጣ እና ያልተመለሰ ባሏ ከሱ ለመጸነስ የወሰደችው እርምጃ የሱን ልጅ ለመውለድ የታገለችው ትግል እንደምን እንድንጠራት ያደረገናል። ብዙዎች ወደውታል፣ ብዙዎች ይፈልጉታል። የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የሕንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ከሸራተን ገንዘብ ሆቴል ፊት ለፊት በአሚባራ ፕሮፐርቲስ እየተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ። በማንኛውም መመዘኛ የልብ አፍቃሪ ናት እና ያ ሟች ምንም ሊያውቅ የሚችለው ነገር የለም ነገር ግን ቀለበት አስሮላት ሲሄድ የሚያውቀው ነገር አለ። ጦር ሜዳ ሲሄድ መኖ፣ መትረፍ፣ መሞት አለ። ይህን ያውቃል። እየተረፈ እንደሆን ግዳጁን ፈጽሞ ይመለስ የሆነ እንደሆነ ግን ሕይወቱ፣ ደስታው፣ ፍቅሩ፣ ትዳሩ፣ ቤተሰቡ እሷ ነች። እሷ እንድትሆን ነው አስሮላት ሄደው። አዎ፣ ከእሷ በላይ ግን ሀገሩ ትበልጥበት ነበረ። እንዳልኩ የ50 አለቃ ይመስለኛል ማድረጉ፣ ፕላስ ደግሞ እድሜው ከዚህ በፊት እንትን አለ እንግዲህ በእስራኤል አሰራር ማለት ነው። በተጠባባቂ ጦር ሲጠራ እሱ የመመለስ ግዴታ አልነበረበትም ዘገባው ላይ እንደሰማው ። ነገር ግን በወቅቱ የተፈጸመው ነገር ጦር ሜዳ ሄጄ ግዳጄን ሊወጣ ይገባል ብሎ እንዲያምን እንዲቆርጥ፣ እንዲሄድ አድርጎታል። ከመጀመሪያዎቹ ምላሽ ሰጭዎች መካከል ነው። እናቱ ቤት ትጥቄን ላምጣ ማለት የሚሊተሪ ልብሱን ማለት ነው፣ ላምጣ ብሎ ሄዶ ኢብን አልተመለሰም። ቆርጦ ወደ ጦር ሜዳ ሄደ። ከሄደ በኋላ ነው እንድታወቅ ያደረገው። ስለዚህ በማያወላዳ ሁኔታ ይሄ ነገር እንደ ቀላል በታየለበት ይሄ ትልቅነት ነው። ገብተዋል ብዙ ጊዜ በሁሉም አገር በኛ ብዙ ጀግኖች አሉን በየቦታው፣ እና ለጀግኖች ከነሱ የበላይ ከነሱ በላይ ለሆነ ነገር የሚኖሩ ናቸው። ጀግንነት ዝም ብሎ አይመጣም። ከነሱ በላይ ለሆነ ነገር የሚኖሩ ሰዎች ናቸው። ለብዙዎቻችን ጭራሽ ላንጠይቅበት የምንችልበት ሁኔታ እያለ፣ በግዳጅ ላንፈለግ የምንችልበት ሁኔታ እያለ በዛ ሰዓት ምንም እንኳ ሰው ቢያስፈልግም አይደለም፣ እንደሱ መሆን አንዳንዶች አይኔን ሆዴን ቆረጠኝ ብለው ከግዳጅ ለእንትን ግዳጅ ላለመሄድ የሚፈልጉ በጣም ብዙ ናቸው። ለአንዳንዶቹ ከውትድርና ካምፕ አምልጠው ወደ ፍቅረኛ ነው የምትሄደው፣ ብትሄድ እንኳ ዋቴቨር እንደዚህ የሚያደርጉ አሉ። እሱ ግን የተንቀባረረ ስራ ያለው የተንቀባረረ ሕይወት የነበረው የሚወዳት ቆንጆ ፍቅረኛ የነበረችው እናት አባቱ በሕይወት ያሉ በዛ ግዳጅ ላይ የግድ መሄድ ያልነበረበት ሰው ጥሎ ነው ሄደው እና አገሩን እንዲያስቀደመው። አየህ አገር በሌለበት ሁኔታ ማፍቀርም አፍቅሮ መውለድም ሰው የመሆን ክብርም የለም። ስለዚህ እንዲህ አይነት ጀግና ነው። እንዲህ ጀግና የምትለው ከራስ በላይ ለሆነ ነገር የሆነ እምነትና ለዛ መኖር የሚችል ማለት ነው እንጂ ለመኖር ጥሩ እየበላን ጥሩ እየጠጣን ስር ወልደን ለመኖር የምንፈልግ ብዙ ነን። ነገር ግን ህይወት አለም ጸንታ ያለችው እንደሱ ባሉ ከራሳቸው በላይ ከፍ ላለ እውነት የሚኖሩ ጀግኖች ስላሉ ነው። በየትኛውም አለም፣ ይሄ በእስራኤል ሳይሆን በመላው አለም፣ በሀገራችንም የሚታየ ነው። በሁሉም ቦታ የሚታየ ነው። በተለያዩ ዘርፎች እንዲህ አይነት ሰዎች ናቸው ትልቁን ፒክቸር የሚጠብቁ ትልቁን ነገር የሚያቆዩ ማለት ነው። ስለዚህ እሷ የጀግና ሚስት ነች። እሷ ደግሞ ታላቅ አፍቃሪነቷን እሱነቱን በሆዷ ውስጥ ጸንሳ መልሳ ልታፈራው ችላለች ማለት ነው እና እናቱም በእሷ ምክንያት የልጅ ልጃቸውን ለማየት ችለዋል አያት ለመሆን ችለዋል። አይ ቲንክ በዚህ ሰዓት ማለት ያለብን ሳይንስ ይባረክ ነው። ምን ነው፣ የሚያሳዝን የሚያስደስት ታሪክ ነው። ለዚህ የታሪክ ትንታኔ ኮዲዋ አመሰግናለው። መልካም አለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነህ ዋሴ ሲል ዜና